ለእናንተ ቅርብና ጥሩ የሆነ ሰው ነገር ግን በእርሱ ዙሪያ ስትሆኑ እንግዳ ስሜት የሚፈጥርባችሁ ሰው አጋጥሟችሁ ያውቃል? ደመ ነፍሳችሁ ጥሩ ሰው አድርጋችሁ ከሳላችሁ ሰው ጀርባ የሆነ የተደበቀ ነገር እንዳለ እየነገራችሁ ነው። ካርል ጁንግ የተባለው ታዋቂ የሥነ ልቦና ባለሙያ ጥላ ስለተባለው ነገር ተናግሯል። እኛ ልንቀበለው ስለማንፈልገው ግን ስላለው የራሳችን ክፍል ይህ ጥላ ወይም ሻዶው የተባለው የማንነታችን ክፍል የሚገለጠው ለሰው ባለን አያያዝ ነው። ይህም ጥላ ችላ ለማለት የምንሞክራቸውን መገለጫዎች እንደ ቁጣ፣ ቅናት ወይም ጭካኔ ያሉ የተደበቁ ባህሪያትን የያዘ ነው። አንድ ሰው በሚስጥር ጥላቻ፣ ምቀኝነት ወይም ምሬት ከተሰማው ሊደብቀው ይችላል፣ ግን ፍጹም በሆነ ሁኔታ አይደለም። ትንንሽ ፍንጮች ይታዩበታል እንደ የውሸት ሳቅ የሚስለመለም እይታ ወይም ውሸት የሚመስሉ ቃላቶች፣ አእምሯችሁ ሊያስረዳው ባይችልም ደመነፍሳችሁ ያስተውላል። ዛሬ ለእናንተ ቅርብ የሆነ ሰው በድብቅ እንደሚጠላችሁ የሚያሳዩ ስምንት ገልጽ ምልክቶችን አጋራችኋለሁ። ምንም እንኳን ደግ መስሎ ቢታይም ማለት ነው። አሁን በቀጣይ ያሉትን ዝርዝሮች እንመልከት። አንደኛ፣ በቀልድ የተዋዛ ስድብና ንቀት ደብቅ ጥላቻ ሁል ጊዜ በግልጽ አይታይም። አንዳንድ ሰዎች ጥላቻቸውን በአሽሙራዊ ቀልዶች፣ ተረቦች ወይም ምጸታዊ ቃላት ደብቀው ያስተላልፋሉ። ስስ በሆኑ ጉዳዮቻችሁ እያወቁ ይስቃሉ። ነገር ግን ቆጣ ስትሉና መልስ ለመስጠት ስትሞክሩ፣ ሁኔታውን ለማድበስበስ በእንደዚህ ያሉ አረጎች ሳቅ እያሉ ይመልሳሉ። እኔ እየቀለድኩ ነበር፣ የምራረከው እንዴ? በጣም ስሜታዊ ያቱን እንጂ ምን ሆነ ነው ቀልድ አታውቅም እንዴ? በማለት ይህ ባህሪ በድብቅ ጎጂ ነው፣ ምክንያቱም ምቾት እንዲሰማችሁ ስለማያደርግ። ቀላጁ ሰው ግን ያለ ክፋት የሚቀልድባችሁ እንደሆነ ያስመስላል። እንደ እውነቱ ከሆነ ስለ አንዳንድ ርዕሰ ጉዳዮች ተደጋጋሚ ምጸት ማድረግ የተደበቀ ንቀት ግልጽ ምልክት ነው። የአንድ ሰው ቀልዶች ሁልጊዜ እንደተዋረዳችሁ ወይም እንደተናቃችሁ እንዲሰማችሁ ካደረጉ እና ቀልዶቹ ተመሳሳይ ርዕሰ ጉዳዮች ላይ ደጋግመው ካነጣጠሩ ቀልድ ላይ ሆኑ ይችላሉ። እንዲህ አይነቱ ቀልድ የተጨቆነ የጥላቻ ምልክት ሊሆን ይችላል። ጁንግ የማንነታችን ክፍል የሆነው ይህ ግላዊ ጥላ በረቀቀና አንዳንድም ያለ ፍቃዳችን በሌሎች ላይ እንደሚታይ ተከራግሯል። አንዳንድ ሰው የእናንተን አንዳንድ ገጽታዎች ለማጥቃት ምጸታዊ ንግግሮችን ደጋግሞ ሲጠቀም ሊቀበለው የማይችለውን የራሱን ክፍል እየገለጠ ነው። ሁለተኛ፣ ስውር ተንኮል። ለእናንተ ቅርብ የሆነ ሰው በስኬታችሁ ወይም በእድገታችሁ ስጋት ከተሰማው በስውር መንገዶች እቅዳችሁን ሊያበላሽባችሁ ይችላል። እቅድን ማክሸፍ ሁልጊዜ ግልጽ ወይም ቀጥተኛ አይደለም። አንዳንድ ጊዜ በእንደዚህ ባሉ ሚስጥራዊ መንገዶች ሊገለጽ ይችላል። ለምሳሌ አሳሳች ምክርን በመስጠት የረሱ በማስመሰል ጠቃሚ መረጃዎችን ያንን ሰው በመከልከል ወይም ሆን ተብሎ ያልተሟላ መረጃን በመስጠት በወሳኝ ጊዜያት ነገሮችን በተከታታይ የሚያወሳስብባቸው ጓደኛ ወይም የቤተሰብ አባል ይህን የሚያደርገው ባለማወቅ ወይም ስለሚረሳ ላይሆን ይችላል። እነዚህ ክስተቶች ተደጋጋሚና አጠራጣሪ ከሆኑ፣ በእርግጥ በአጋጣሚ የተከሰቱ መሆናቸውን ራሳችሁን ጠይቁ። ጁንግ እንደሚለው አንድ ሰው የራሱን ውድቀቶች ለመጋፈጥ ሳያውቀው ብስጭቱን በሌሎች ላይ ሊያንጸባርቅ ይችላል። ሶስተኛ፣ ድብቅ ፉክክር። አንዳንድ ሰዎች ከእናንተ በላይ የመሆን ፍላጎት ሳይሰማቸው የእናንተን ስኬት ሊቀበሉ አይችሉም። የሆነ ነገር ባገኙ ቁጥር ትኩረታቸውን ወደ ራሳቸው ለመቀየር ይሞክራሉ። የምሥራች ካካፈላችኋቸው እናንተን ከማመስገን ይልቅ ስለ ራሳቸው ስኬት የሆነ ነገር ምላሽ ይሰጣሉ። ስለ አንድ ስኬት ከነገራችኋቸው ያጣጥሉታል ወይም የተሻለ ነገር እንደሰሩ ይናገራሉ። ይህ ያልተነገረ ድብቅ ፉክክር ብዙውን ጊዜ ከጥልቅ አለመረጋጋት ይነሳል። ይህን የሚለማመዱ ሰዎች እናንተ ስትበለጽጉ እያዩ መታገስ አይችሉም። ምክንያቱም ለራሳቸው ያላቸውን ግምት እንዲጠራጠሉ ያደርጋቸዋልና። ጁንግ እንደሚለው በማንነታችን ውስጥ ያለው ጥላ በራሳችን ማዳበር የማንችላቸውን ችሎታዎች በሌሎች ውስጥ እንድናይ ያደርገናል ሲል ተከራክሯል። ለዚህ ነው እንደዚህ አይነት ሰዎች የበታችነት ስሜታቸውን ለመታገል እናንተን ለማሳነስ ወይም ከእናንተ ጋር ለመወዳደር የሚጥሩት። አራተኛ ግልጽ ደግነትና የይስሙላ ድጋፍ። በድብቅ የሚጠሉ ሰዎች ስሜታቸውን በትህትና ነገር ግን ላይ ላዩን በሆነ የድጋፍ ትዕይንት ሊሸፍኑ ይችላሉ። እርዳታ በምትፈልጉበት ጊዜ ችግሮቻችሁን ያቃለሉታል ወይም አብሯችሁ ላለመሆን ሰበብ ያደርጋሉ። ስኬትን ስታገኙ ከልብ ያልሆነ ደስታ ያሳያሉ ወይም ከነ ጭራሹ አይደሰቱም። ይህ አመለካከት በተለይ በሕይወታችሁ ቁልፍ ጊዜያት ላይ ይስተዋላል። ለእናንተ ቅርብ የሆነ ሰው በአስፈላጊ ጊዜያት ሁልጊዜ የማይገኝ ከሆነ ወይም ለስኬቶቻችሁ በግድ የለሽነት ምላሽ ከሰጠ ለእናንተ እውነተኛ አዎንታዊ ስሜት ላይኖረው ይችላል። ጆንግ ስለ ኢጎ ዲሶሲሽን ተናግሯል። አንዳንድ አንድ ሰዎች በስሜት ከራሳቸው እና ከሌሎች ጋር የሚለያዩበት ሂደትን የሚያሳይ ነው። ይህ ወደ ቀዝቃዛነትና በአካባቢያቸው ያሉትን በእውነት ለመደገፍ ወደ አለመቻል ሊለወጥ ይችላል። አምስተኛ በመንከባከብ ውስጥ የተደበቀ ቁጥጥር አንዳንድ ሰዎች እናንተን ለመጥቀም ነው በሚል ሽፋን ሊቆጣጠሯችሁ ይሞክራሉ። ምን ማድረግ እንዳለባችሁ ይነግሯችኋል። ምርጫችሁን ይነቅፋሉ። ውሳኔ የማድረግ ችሎታችሁን እንድትጠራጠሩ ያደርጋሉ። ግባቸው እናንተን መደገፍ አይደለም፣ በእነሱ ላይ ጥገኛ መሆናችሁ እንዲሰማችሁ ማድረግ ነው። ከእያንዳንዱ ምክር በኋላ በራስ የመተማመን ስሜት ሳይሆን መረበሽ ከተሰማችሁ ቁጥጥር እየገጠማችሁ ሊሆን ይችላል። ሌሎችን የመቆጣጠር ፍላጎት ከውስጥ ትርምስና ጥልቅ ፍርሃት የመነጨ ነው ሲል ተከራክሯል። የራሳቸውን በራስ አለ መተማመን መቆጣጠር የማይችሉ ሰዎች የራሳቸውን ስሜታዊ አለመረጋጋት ለመቋቋም ሌሎችን ለመቆጣጠር ይሞክራሉ። ስድስተኛ ትችትና ሐሜት የሚናደዱብ ሰዎች በቀጥታ አይገልጹትም፣ ይልቁንም እነርሱ ከጀርባችሁ በመሆን በድብቅ ትችትን ያሰራጫሉ። ስለ እናንተ የተዛባ መረጃ ይናገራሉ። የውሸት ወይም የተጋነኑ ወሬዎችን ይፈጥራሉ። ሰዎች እናንተን በሚይዙበት አያያዝ ላይ ድንገተኛ ለውጦችን ካስተዋላችሁ ወይም ጓደኞቻችሁ ያለ ምክንያት እናንተን መራቅ የጀመሩ ከሆነ አንድ ሰው ስለ እናንተ አሉታዊነትን እያሰራጨ እንደሆነ የሚያመለክት ምልክት ሊሆን ይችላል። ጁንግ እንደሚለው ሌሎችን የማጣጣል ፍላጎት ብዙውን ጊዜ ሳይታወቅ አንድ ሰው የራሱን በራስ አለመተማመን በሌላው ሰው ላይ ለማላከክ የሚያደርገው ሙከራ ነው ይላል። በቂ እንዳልሆነ የሚሰማቸው ሰዎች ሌሎችን በመጥፎ ሁኔታ በመሳል በራስ የመተማመን ስሜታቸውን ሚዛናዊ ለማድረግ ይሞክራሉ ሰባተኛ በስኬታችሁ ቂ መያዝ ስለ እናንተ በእውነት የሚያስቡ ሰዎች ሲሳካላችሁ ይደሰታሉ የሚናደዱባችሁ ግን ብስጭታቸውን ለመደበቅ ይታገላሉ ጥሩ ዜና ስታካፍሏቸው ቀዝቀዝ ብለው ምላሽ ይሰጣሉ ወይም ጉዳዩን ወደ ሌላ ርዕስ ይቀይሩታል። እንደዚህ ባሉ ሐረጎች ስኬታችሁን ያሳንሱታል። እንዲህ በማለት የትልቅ ጉዳይ አይደለም ከተወሰነ ጊዜ በፊት ተመሳሳይ ነገር አድርጌያለሁ እና ከዚህ የተሻለ ነገር ማድረግ ነበረብህ ሊሏችሁ ይችላሉ። ጁንግ ለሌሎች መደሰት አለመቻል ጥልቅ የውስጥ ግጭትን ያሳያል ሲል ገልጿል። ለአንዳንዶች የእናንተ ስኬት የራሳቸውን ድክመቶች ያስታውሳቸዋል። ይህም በራስ የመተማመን ስሜት እንዲሰማቸው ያደርጋል። ስምንተኛ የሰውነት ቋንቋ ምልክቶች። የተደበቀ ጠላትነት ብዙውን ጊዜ ያለፈቃድ በሆነ የሰውነት ቋንቋ ራሱን ያሳያል፤ የግዳጅ ፈገግታ፣ ድንገተኛ የአነጋገር ለውጥ፣ ሲመሰገኑ የድምፅ የቃና ለውጥ በማድረግ ጁንግ ሰውነትና ንቃተሊና ሊና በጭራሽ አያዋሹም ሲል ተከራክሮ አለ። አንድ ሰው ስሜቱን ለመደበቅ በሚሞክርበት ጊዜ እንኳን የቃል ያልሆኑ ቋንቋው ማለትም የሰውነት ቋንቋው ይከደዋል በአንድ ሰው ውጥረት ወይም ምቾት ማጣት ከተሰማችሁ በደመ ነፍሳችሁ መኑ ቃላቶች አታላይ ሊሆኑ ይችላሉ ነገር ግን የሰውነት ቋንቋና ረቂቅ ዝርዝሮች ሁልጊዜ እውነቱን ይገልጣሉ ለዛሬ ያቀረብኩላችሁ መልእክት ይህን ይመስል ነበር በቀጣይ ጠቃሚ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ በቸር ሰንብቱልኝ